ቢወልዱ ቢያገቡ ይሄንን ኖ ብላችሁ ትነሳላችሁ ቁጭ ብላችሁ 24 ሰዓት እነ ከሌን መተቸት ብቻ የምትሰሩ ሰዎች፣ የምናቃችሁ በትችት ነው። ስትቻችሁ ኑሩ። እኔ ተናግር ያለ ያው የኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር። እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው፣ ጥሩ ንያ ነው።

እንገርህ ቀይ እናሸንፋለን። እስካሁን ሳቄ እንደተ መቆጣጠር አቅቶኛል። የባባን ሪያክሽን ላሳያችሁ ነበር። በጣም ይረብሻል። እያለቀሰ በጣም ተመልከቱ። የቁርአንን ታላቅነት እቺ ጃፓናዊ ሴት እራሷን ለማጥፋት አስባ እራሷን ለማጥፋት ከወሰነችበት ቦታ ላይ ስደት ያጋጥማትን

እስከ ፕሮግራማችን ፍጻሜ አብራችሁ እንቆይ ኢንሻአላህ። ለሰላማ ቻናል ላይክ መስ ስለም እጅግ የተወደደ የተመረጡ ቪዲዮ አሉ ከመገብ እንደተመለከታችሁት ቀጥታ ወደ ቪዲዮ አለፍኩላችሁ። የቁርአን ተአምር በጋራ እንመልከት። ማሻአላህ አላሁ አክበር በልሁላችሁ። ተመልከቱ የቁርአንን ታላቅነት። እቺ ጃፓናዊ ሴት እራሷን ለማጥፋት አስባ ራሷን ለማጥፋት ከወሰነችበት ቦታ ላይ ስደስ ያጋጠማትን ታላቅ አጋጣሚ እነግራቸዋለሁ እስከ መጨረሻው ቪዲዮን ኮፒሊንግ ሼር ፖስት እያደረጋችሁ ተከታተሉኝ። እቺ ከላይ የምትመለከቷት እያለቀሰች የምታየዋት ሴት በጃፓን ውስጥ የምትገኝ ወጣት ሴት ስትሆን በጣም ብዙ የሚያስከፉ ነገሮች ያጋጥሟታል። በሕይወቷ ተስፋ ትቆርጣለች። ከአንድ ፎቅ ላይ ሄዳ እራሷን ለመፈጥፈጥ ተወርስንና እዛ ቦታ ላይ ስደርስ ቦታው ላይ ከደረሰች በኋላ ያንን አጸያፊ ተግባር ልሰራ ስትል በቦታው ላይ የነበረች አንዲት እህት ታተርፋታለች። ብዙ ነገሮችን ትመክራታለች። እናም ደግሞ የሚገርመው ዩቱብ ላይ ሄደሽ እንደዚህ አይነት ነገር የገጠማቸው ሰዎች ምን አይነት መፍትሄ እንዳላቸው ተማሪ ብላ ትመክራትና ወደ ቤቷ ይዛ ትሄዳለች። ሱብሃነላ እዚህጋ ነው ታላቁ ነገር የሚፈጠረው ካለችበት ጭንቀት ለመውጣት ካለችበት የህይወት ተስፋ መቁረጥ ውስጥ ለመውጣት ብዙ ቪዲዮዎችን ትመለከታለች። ነገር ግን የአላህ ስራ ተመልከቱ፣ የቁርአን ቪዲዮ ይመጣላታል። ቁርአንን ማዳመጥ ትጀምራለች። ፍጹም መረጋጋት ውስጥ ትገባለች። ፍጹምም ማታቀው ስሜት ውስጥ ትገባለች። ቁርአን ሱስ ሆነባት፣ በየቀኑ ታዳምጠው ጀመረ። ሱብሐነላህ የፎቶ ፎቶ ከላይ የምትመለከቱት ሻሃዳ የያዘችበት ቀን ነው። እስልምና ለመቀበል ወስና ሄዳ መስጂድ ውስጥ እስልምና መቀበል እንደምትፈልግ ተናገረች። እነሱም ሻሃዳ ያስያዟት። እንዲህ በንባ እየተራጨች ፍጹም በሚያሳዝን በሚያስገርም ስሜት ሆና እስልምናን ተቀብላለች። አላሁ አክበር። ሁላችሁም ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንቱን በተክቢራ አ በር አ በር ር ሁላችሁም በተክቢራ አድምቁት፣ ኮሜንቱ ማሻ ላ እጅግ በጣም የሚያስደስ ነገር ነው። በደስታ በዚህ ይልክ እያለቀሰች ለችበት ነው። ይህ የቁርአን ተአምር ነው። ይህ የአላህ እዝነት ነው። ሱብናላ ራሷን ማጥፋት ደረጃ ደርሳ ነገር ግን በኋላ መፍትሄ ምን እንዳገኘች አያችሁ? ስብሃን አላህ ቁርአን እስልምናን እንግዲህ አግኝታለች፣ እስልማን ተቀብላለች በዛ ሁኔታ ውስጥ ማለት ይህ ለሁላችንም ነው። በህይወታችን ተስፋ የምንቆርድ ደስተኛ ማንመስል በጣም ውስጣችን የሚረበሽ ሰዎች ሁላችንም። ስለዚህ እንግዲህ ኢንሻላህ ይበልጥ ወደ አላህ በመጠጋት አላህን በማወቅ ቁርአንን በመስማት እንግዲህ ልንድን እንዲሁም ደግሞ ሰላም ልናገኝ እንችላለን ማለት ነው ይበልጥ ወደ አላህ በተጠጋን ሰዓት ወላ ሁሉ ነገር ነው የሚገራለን። አላህ ያግራልን። ለማለት ወዳለ ሁላችንም መብሩክ፣ መብሩክ፣ መብሩክ የዑምራውን ፓኬጅ አሸንፎታል ከጅማ። መብሩክ፣ መብሩክ እያለ ነው። ማሻ አላህ ምንድን ምንድ የተፈጠረ ሁላችሁም ታውቃላችሁ ብዬ ያስባለው እንግዲህ ከሰሞኑ በጣም ትሬንድ ሆኖ ብያድንትን ትራቨል አንድ ዝግጅት ቻሌንጅ አዘጋጅቶ ነበር። ከአንድ እስከ ሶስት፣ የወጣ በከፍተኛ ቪዩና በከፍተኛ ላይክ ማለት ነው። ከአንድ እስከ ሶስት የወጡ አንደኛ ወጥተዋል እኚህ አባት፣ አላሁ አክበር ማሻአላህ እስኪ ትንሽ ቪዲዮውን ቀጨብ አድርገን እንመልከት። ጋሺ ኡምራ ልወስድክ ነው። እናሸንፋለን አባታችሁን የምትወዱ ሰዎች ይሄን ቪዲዮ እስኪ ስክሮል እንዳታደርጉት። ሳቁ ራሱ አያሳዝንም? ቢጃዴን ቱሬንድ ትራቭል የኡምራ ፓኬጅ አዘጋጅቷል። ያን ፓኬጅ ካሸነፍን አባቴን ኡምራ እልከዋለሁ ማለት ነው። ስለዚህ እናንተን ተማምኝ ከአላህ በታች መጥቻለሁ። አላሁ አክበር አላሁ አክበር። ሁላችሁም ማሻ አላህ እንድትሉ ደስታችሁ እንድትገልጹላቸው በአክብሮ ጠይቃችኋለሁ። በነገራችን ላይ እንግዲህ ይህ እንግዲህ አንደኛ እንኳን ባይወጡ እኛ አብዞች እኛ እንግዲህ ከአባታችን ጎን ክርስቲያኖች ይብን ማለት ነው ወላ በኮመንት እና አዋትን ሁሉ እንሸኛቸዋለን ሲሉ ነበር። ነገር ግን አንደኛ ወጥተዋል። እንግዲህ ታማሚ ናቸው። በዚህ ልክ ተመልክታቸዋል። ማውራት እንኳን በጣም ነበር የሚከብዳቸው። እንዲሁም ቁርአን ሲቀሩ ነበረ። ደስታዬን በዚህ አጋጣሚ ልግለጽላቸው ለማለት ፈልጋለሁ። እንዲሁም ደግሞ ለብያዲን ትንቱራብል ማለት ነው። በነገራችን ላይ ያው ፎሎርም ለማሳደግ ሲል ይህንን እንግዲህ አማራጭ ተጠቅሞ ማስታወቂያውን ተደራሽ ለማድረግም ነበረ ሀሳባቸው ነበር፣ ግን ወደፊት ታሳቢ ብታደርጉበት ማለት በጣም እንግዲህ ሙአዚኑ ነው ኢማም ነው እንዲሁም ደግሞ መድረሳ ሲያስቀሩ የሰፈር ልጆችን በጣም በቃ ትላልቅ ቦታ ደረጃ እንዲያደርሱ አስተዋጽኦ ያደረጉ ብዙ ኡስታዞች ሼኮች በየቤት አሉ። አቅም ሳይኖራቸው የአላህን ቤት ሂደው ማየት ያልቻሉ እነሱንም ታሳቢ ብናደርግ ሰርፕራይዝ ብናደርግ የተሻለ ነው ብዬ አምናለሁ። እንግዲህ ሲያደግ ተደራሽነታችሁም ኢንሻላህ ይህንን ነገር እንደምታደርጉ ተስፋ አድርጋለሁ። ምክንያቱም ሁሉም ሰው ቪው ካለው ተከታይ ካለው ማሸነፍ ይችላል። እንደ ሀሳብ ደረጃ ማን ሰውን ቪዲዮ ከሰራ ማለት ነው ፕሮሞሽን ካደረገ እና ብዙ የሚመለከተንም ጉዳይ አለ ብዬ አምናለሁ። ይህ ታሳቢ ቢደረግ እና በጣም ነው ደስ ያለኝ። ማሻ አላህ እንድትሉልኝ ይፈልጋለሁ። ትንሽ ቀንጨ ብናደርግና ወደ ሌላኛው يا جماعة الحمد لله አሸነፍን እኮ ወላሂ በጣም ደስ ብሎኛል። እስካሁን ሳቄ እንደስቴ መቆጣጠር አቅቶኛል። የባባን ሪአክሽን ላሳያችሁ ነበር፣ በጣም ይረብሻል። እያለቀሰ በጣም ተረብሾ ነበርና በጣም አመሰግናችኋለሁ። ሁላችሁንም ስመጥቀስ አልቻልኩም። በጣም በጣም አመሰግናችኋለሁ። አላህ አንድ ነገር ማስተካከል ሲፈልግ መሰረቱን ነው የሚያስተካክለው። ባሌ በጣም አመሰግናለሁ ሁላችሁንም በቃ ማበመጨረሻም ያጀማ በመጨረሻም እንግዲህ የምንመለከተው በዋናነት በተለይ ከዘውጁና ጋር ተያይዞ ብዙ ነገር ነው እየተመለከትን ያለ ነው። ይሄ ቲክቶክ ላይቭ ማለት ነው። ትዳር እናገናኛለን፣ ስልክ እየተለዋወጡ እነ አሲያ ቤት፣ እነ እንትና ቤት፣ ማናት ሀቢባ ቤት፣ ብዙ ቤቶች እየተከፈቱ። ሀቢባ ቤትማ ብዙ ነገር ነው የሚወራው። እንመለከተዋለን እሱንም ከዛ ጋር ተያይዞ ኡስታዝ ሁሱ ደግሞ ይህን ነገር ተቃውሞት ነበር። ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረ ነው። አሲያ መልሰታበታለች፣ በድጋሚ ኡስታዝ ሁሱ መልሰቶበታል። የተለያዩ የምንማማርበት ነገር አለ፣ እሱን እንመለከታለን። ነገር ግን ፈረስት የእንትናን እንመልከትና ይሄ ነገር ልክ ነው፣ ልክ አይደለም የምትሉበትን ማጋጣሚ በዛው ተወስዱታላችሁ ብዬ አስባለሁ። ምክንያቱም ሀቢባ ቤት ብዙ ነገር እየተደረገ ነው። ከእሱ ጋር ተያይዞ ሀሳብ እንድሰጡበት ነው፣ ሙሉ ቪዲዮን ተመልክታችሁ ምክንያቱም ሚስት ያለው ሰው ሶሻል ሚዲያ ላይ እየወጣ የእንትናን ተመልክታችሁታል። ለምሳሌ የሙነወረን እና ሌላ ሚስት የሚፈልግበት አጋጣሚ እሷ ደግሞ እንግዲህ ላይቭ ላይ እንደያዘችው ብዙ ነገር ነው እየተወራ እየተመለከትንም ያለ ነው። ከዛ አንጻር እናንተም የራሳችሁን ሀሳብ ሰጡበታላችሁ። መጀመሪያ ግን የሁሉንም ቪዲዮ በጋራ እንመልከት። በጣም ፀይም አይደለው። ቀይዳማ ይሆናላ ቀይዳማ፣ ቀይ አይደለም። ማሬ ብራይ አስተ አንቺና እራሱን እራስሽ ቀይ ነሽ። እሱን ይኸው ፀይም ነው። እሺ። ረጅም ነክ ቁመቱ ረጅም ነው። ማሻአላ። እሷ ሜትር ከ80 ድረስ ነበር የምትፈልገው። እንደውም አንተ ከሜትር ከ80 ረጅም ወንድ ነው የምወደው ብላለች። እሺ። ስራ ስራ፣ ችግር የለውም ባይኖርክም፣ አብረን ሰርተን እናድጋለን ብላለች። ግን የተማርክ የተማርክ ነክ ማስተር ናም ሰኒ ላይ ነው የምመርቀው። ኧረ በለው አንቺ መስፈርትሽ እንዳለም ያሟላ መጣ። እሺ አግብቶ ይፈታ ቢሆንም ችግር የለብኝም ቢሆን ቢኖር ችግር የለብኝም ብላለች። ግን ስፖርተኛ ነው የምትፈልገው እሷ ስፖርተኛ ነክ እንዲ ምን ነከሽ። ያድግንበት በጣም ተም። እንኳን ደስ አለሽ። ፀጉር አለክ መላጣ አሁን እንዳልብ ብላለች። ቢወልዱ ቢያገቡ ይሄንን ነው ብላችሁ ትነሳላችሁ። ቁጭ ብላችሁ 24 ሰዓት እነ ከሌን መተቸት ብቻ የምትሰሩ ሰዎች ምን ናቃችሁ? በትችት ነው ስትቸችሁ ኑሩ። የምንሰራውን ስራ አላሁ ረቡል ዕዛ እንደው ቁርአን ላይ አዞት አድርጉ ብለው አዞን አጋቡ ብለው አዞ ሰራተኞቻቸውን ጭምር ነው ያለው አላህ Subhanahu Wa Ta'ala አጋቧቸው ሲል አያችሁ። ሰራተኛን ከምንም የማይቆጥሩ ሰዎች አሉ። ለምን አለ ብላችሁ ካናን ሙስሊሞች ጋር እያወራው አይደለም ያለሁት፣ ከሙስሊም እህቶች ወንድሞች ጋር ነው እያወራ ያለሁት። የሚያላግጡትን ብሎክ አድርጓቸው። ቁርአን ላይ የሚያላግጥ አብራችኋቸው እንዳትቀመጡ ነው ያለው አላህ ሱብሓነሁ ወተዓላ። ፈላ ተቅዕዱ ማዕሁም ሓታ ያኹዱ ፊ ሓዲስን ገይሪሂ። እንደ ሙስሊም ሙስሊም ሆኖ በቁርአን ሲያላግጥ እንደ ማየት የሚያም ምንም ነገር የለም። በራሳችሁ ሲላገጥ ጨርቃቸውን ቀደው ይወጣሉ፣ ሊጮሁ ሊናገሩ። ልስናብ እህቶች አዳምጡ፣ ተረጋጉ ትላላችሁ የእናንተ ክብር ሲነካ ኡ ትላላችሁ። የአላሁ ረቡል ዕዛ ቁርአን ላይ ግን ሰው ሲያላግጥ ምንም አይመስላችሁም። ይሄ ነው ሊያመን የሚገባው። እኛ የትኛው ክብራችን? ከአፈር ነው የተፈጠርነው፣ ወደ አፈር ተመልሰን የምንገባ ነን። የሰማይ የምድር ባለቤት ያዘዘውን ትዕዛዝ ግን ብላችሁ ትናገሩ ስትሉ ያ ያስቆጣል። ረሱል ዐለይሂ ሰላቱ ወሰላም ለዱንያ ነገር ተቆጥተው አያውቁ። አላሁ ረቡል ዕዛ ያዘዘው ትዕዛዝ ግን ሲነካ ያስቆጣል።

እና ሐራምን ሐላል አድርገው ለሚናገሩት ምንም ሳይመስላችሁ ዚናን እንደፈለጉ ስለ ዚና ላይ ላይ ገብተው ሙስሊም እህቶቻችሁ ወንድሞቻችሁ ሲያወሩ ምንም ሳይመስላችሁ፣ ሐላል ሲመጣ ብቻችሁን አይደላችሁ፣ ከኋላችሁ ኢብሊስ አብሯችሁ ይጋልባል። ታሳዝናላችሁ። ሁላችሁንም አይደለም፣ ትክክለኛ ሰዎች እንዳላችሁ አውቃለሁኝ። ወላሂኒ ተናግሬ አለ። ያው የእኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር፣ እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው፣ ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአን እና ለሐዲስ ተውለት። ቁርአን እና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን ሰዎች መገሰጽና ምክር ፈልጋችሁ ምከሯቸው፣ በትዳር አለም አድርጉ ምናምን ብላችሁ እናገናጅ በሚል ግን እንደዚህ ስልክ አለዋውጡ፣ እነዚህን ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት ገብታቸዋል። እንኳን ይህ ተመሻሽ ትብላቸው አለ። መጥፎ ነው መጥፎ፣ ይህ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪ ሑሁነ ቢኢዝኒ አህሊህና ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸውን፣ ያሉ ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ፣ እኛ እንዲጋቡ ፈልገን ነው፣ ሌላ አይደለም። ጥሩ የቁርአን አንቀጽ ያጋባቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን። እንደዚህ ማንም ሰው ሄሮ ተነስቶ ኑ እናጋባቸው ስልክ ተለዋወጡ፣ ይሄ የማይሆን ነገር ነው። ይወታቸዋል እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው፣ ሌላ ምንም ያደረጉት ነገር የለም። ኦኬ፣ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም፣ አትሆኑም። እናንተ ወልይ አትሆኑም እዚህ

አያችሁ ያለ ወልይ ያለ ቤተሰብ ወኒ ካሰረስት ውድቅ ነው ውድቅ ነው ውድቅ ነው። የሚጠየቀው ወደ ቤተሰብ ጋ ነው። ነብያችን ሰለላሁ ዐለይሂ ወሰለም ብዙ ቦታ ድራውን ያው አደጋ ላይ ስንሆን መለሳን እነሱ ጋ ነው ሄደን የምናለቅሰው። አሁን ደግሞ ዘውጁና መጥቶ እሷ እሱ አንድ ላይ ነጋገሩና ስልክ ቁጥር አምጪ ይባባሉና ሄዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረት ጃሂሮች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉእነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲይነ ቦታ አትገኙ። ሙስሊሞች ስለ ዲና የምታስተምረት የምታስተምረ እውቀት ስታጡ ጊዜ እየሰበስባችሁ እንዲህን እያደረግን እንትላላቸው አለ። ፍቱ ሙስሊሙን ስለ ዲኑ ይማርበት እውቀት ካላቸው አስተምሩ፣ ከሌላቸው አዳምጡ። አሁን ይህን እንሰራለን የምትሉ ዳያዎች ዱዓት ካላቸው አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላለፍ ነው። ተውት። ለዚህ ያገናኛለን። ሶስቱ እዚህ ላይ እኔ ስጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብሎም ያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ እኔ አንደኛ እንሻላህ ሁለተኛውን ልቀጥል። እሺ ያጀማ ሙሉ ቪዲዮን ተመልክተናል፣ እራሳችሁ ሀሳብ ስጡበት። ኡስታዝ ሱም ካነሳው አንግል በጣም ልክ ነው፣ እና ምንድን ነው ወደ ሀላል መንገድ መጣራት መሄድ በጣም ጥሩ ነገር ነው ብያምናለሁ። ምክንያቱም ብዙ ነገር እየተመለከትን ያለንበት ሁኔታ ነው። በተለይ የኛ ጊዜ ሁላችንም ራሳችን ብንፈትሽ፣ አላህ ይጠብቀን፣ ወንጀሎቻችንን በሙሉ አላህ ይርሐመን፣ አላህ ይዘንልን ሀላልን መፈለግ መጋባት ጥሩ ሆኖ ሳለ እንግዲህ እያደረግን ያለን መንገድ ትክክል ነው ወይ የሚለውን ነው። እንግዲህ ኡስታዝ ሁሱ ያነሳልን የአሲያን መልስ ተመልክታችኋል። ለማንኛውም እናንተ በዚህ ጉዳይ ላይ ሀሳብ ጽፉበት። አላህ የተሻለውን የምናደርግ ያደርገን። ለማለት ወዳለ የዛሬ ቪዲዮችን ይመስል ምስል ነበር። አብራሽ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ መልካም